ዓለምን ከመዓት ለማዳን የተወሰነ ውሳኔ። ይህ ውሳኔ ተወስኖ ባይሆን ኖሮ ዓለም ትጠፋ ነበረ። የእናንተ የማይክሮ ሰከንዶች ሽርፍራፊ ውሳኔ ዓለምን ወደ እልቂት የሚከት አሊያም ከዕልቂት የሚታደግ ሆኖ የዓለም መጻኢ ዕድል ሁኔታ በእጃችሁ ላይ ቢወድቅ ምን ተወስኑ ይሆን? የምነግራችሁ ተረት ተረት እንቆቅልሽ ወይም ልብ ወለድ አይደለም። በእውነትም ምድራችን ያስተናገደችውና የዓለም መጻኢ ዕድል በአንድ ሰው ጣቶች ላይ አርፎ ነበረ። ዓለም የእልቂት ቃታዋን ስባ ባስፈሪ ሁኔታ በኒውክለር ቅብብሎች ልትወድም ጥቂት የማይክሮሰከንዶች ሽርፍራፊ ብቻ ቀርቷት ነበረ። ቀኑ ደግሞ እንደ ኤሮፓያን ዘመን አቆጣጠር ሴፕቴምበር 26 1983፣ ቦታው ደግሞ የአሁኗ ሩሲያ የቀድሞ ሶቪየት ኅብረት የሚሳኤል ጥቃት ቅድመ ማስጠንቀቂያ ሥርዓቱ የሚያሳየው የኮምፒውተር ስክሪን በትልቅና መጻኢ አደጋን በሚገልጹ የእንግሊዝኛ ቃላት አስደንጋጭ ማስጠንቀቂያን አሳይተዋል። ላውንች ላውንች ላውንች እያለ ይጽፋል። በድምጽ ማጉያውም ይጮሃል። በእርግጥም ሚሳኤል ከአሜሪካ ተተኩሷል፣ መልእክቱ የሚያረዳው ይህንኑ ነበረ። በወቅቱ በቦታው ላይ የተሰየሙት መኮንን ኮሎኔል ፔትሮቭ ይባላሉ። ነገሩን ለመከታተል በቦታው ላይ የተሰየሙት የወቅቱ ሹም ሲሆኑ በእርግጥም ዝንፍ እንደማይል ተገምቶ በቦታው ላይ የተቀመጠው የማስጠንቀቂያ መረጃ የአሜሪካው ኢንተርኮንቲኔንታል ባለስቲክ ሚሳኤል ወይም ICBM ከአሜሪካ ምድር ተተኩሶ ጉዞውን ወደ ሶቪየት ህብረት ወይም ወደ አሁኗ ሩሲያ እንደጀመረ የሚሳኤል ሲስተም ስርዓቱ ያሳውቃል። በክፍሉ ውስጥ ያሉ ሁለት መቶ የሚጠጉ ሰዎች አይናቸውን በኮሊኔሩ ላይ አነጣጥረው በኮሎኔሩ ቀጣይ ምላሽና ውሳኔን ይጠባበቃሉ። አንድ ቀጠለ፣ ሁለተኛ ተተኮሰ፣ ሶስት፣ አራት። ኮምፒውተሩ አንድ አይደለም ሁለትና ሶስት እስከ አምስት የሚደርሱ ሚሳኤሎች ከአሜሪካ ምድር ተተኩሰው ወደ ሶቪየት ህብረት የሚወስዷቸውን መንገድ እንደጀመሩ በስክሪኑ ላይ እያሳየ አረጋገጠ። ሌተናል ኮሎኔል ፔትሮቭ በህይወታቸው ከባድ የሆነውን ውሳኔ እዚህ ጋር መወሰን አለባቸው። የኒውክለሩን ቁልፍ መጫን ከዚያም አሜሪካን እንዲሁም ቀሪውን ዓለም በእሳት ንዳድ ቋያ መስፈቅ። በእሳቸው ውሳኔ ላይ ተመስርቶ ዓለም ይድናል አሊያም ይጠፋል። ጣታቸውን ኮሎኔሉን ተመልከቱት። አሁን ጣታቸው ላይ የዓለም ህዝብ ሕይወት በዚሁ ጣታቸው ላይ ተደቅኗል። ለሚመጣው የሚሳኤል ጥቃት የኒውክለር አጸፋን መመለስ አለባቸው። ኮሎኔሉ ጣታቸውን ወደ ኒውክለር መተኮሻው ቁልፍ እየሰደዱ ጣታቸውን አሻግረው እየተመለከቱ በኋላም ዓለም ዛሬም ድረስ የሚያወሳውን አስገራሚ ታሪክ ጽፈው አልፈዋል። ዓለምን በውሳኔያቸው ያተረፉ አነጋጋሪው የሩሲያ ወታደር ዛሬም ድረስ በታሪክ ድርሳናት በሰፊው ይታሰባሉ። ዛሬም የእርሳቸውን ያልተጠበቀና አስገራሚ የመጨረሻ ሰዓታት የዓለም መጥፊያ ተግባርን አስቃኛችኋለሁ። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ይህንን ጀብድ የፈጸሙት የሩሲያ ኮሎኔል ወታደር ባይኖሩ ኖሮ እኔም ይህንን ፕሮግራም ዛሬ ለማቅረብ ባልበቃው እናንተም ተቀምጣችሁ ባላችሁበት ምድር ይህን ለመስማት ባልበቃችሁ ነበር። በወቅቱ የነበሩት የሪገን አስተዳደር ከእርሳቸው በፊት ከነበሩት ከካርተር፣ ከፎርድ ወይም ከኒክሰን የአሜሪካ አስተዳደሮች ይልቅ በሶቪየት ኅብረት ላይ ጠንከር ያለ አቋም ነበራቸው። የክስተትም ከተከሰቱ ከጥቂት ወራቶች በፊትም የአሜሪካው ፕሬዚዳንት ሪገን የስትራቴጂክ መከላከያ ኢኒሼቲቭን አንተርሰው ዋርስ በሚል ቀልድ አዘል ስያሜ ሰይመው ከሶቪየት ኅብረት የሚወረወርባቸውን ማንኛውንም ሚሳኤል የአሜሪካን መሬት ከመርገጣቸው በፊት ወደ ዶግ አመድነት እንደሚቀይሩ በመግለጽ ፈርሺንግ ቱ ሲል ኒውክሌር የታጠቀ ሚሳኤልን ወደ ምዕራብ ጀርመን እንዲሁም ታላቋ ብሪታንያ ለመላክ እያኮበከቡ ነበር። ይህ ታዲያ አስቀድሞ ሶቪየት ሕብረትን መምታት ነውና ሶቪየት ሕብረት ትልቅ ስጋት ውስጥ እንደገባች ያልጠፋቸው እኚሁ አስገራሚው ሌትናል ኮሎኔል ፔትሮቭ የፕሬዝዳንት ሬገን ሐሳብ በእርግጥም የኒውክሌር ልውውጥ እንደነበር በግልጽ አስቀድመው ተረዱ። የ44 ዓመቱ ኮሎኔል ፔትሮቭ ነገሩን የዋህዲት አስታውሰው ቃለ መጠይቅ ባደረጉባቸው መድረኮች የ15 ሰከንዶች እኔም ሆንኩ የሥራ ባልደረቦቼ በድንጋጤ በድን ሆነን ነበር፣ ይላሉ ያንን ቅጽበት ሲያስታውሱ። ከዚያም መለስ ስስል ግን አንድ ጥያቄ ጠየቁ። አሁን የምንወስነው ውሳኔ በቀጣይ የሚመጣውስ የዓለም ጥፋት ምንድን ነው? የጠየቁት ጥያቄ ይህንን እንደነበር ያስታውሳሉ። ይህ ቀዝቃዛው ጦርነት ዓለምን እያስጨነቀ ባለበት ሰዓት የተከሰተ ክስተት ቀደም ብሎ ከሶስት ሳምንታት በፊት የሶቪየት የአየር ክልልን ጥሶ የገባው ባለቤትነቱ የኮሪያ አየር መንገድ የሆነውንና በውስጡም የአሜሪካ ኮንግረስማንን ጨምሮ ሌሎችም 268 ሰዎችን ሕይወት ጭዳ አድርጎ የቀማ ተኩስ በቦታው ላይ በመካሄዱ የተነሳ ፕሬዚዳንት ሮናልድ ሬገን ለሚቀርብላቸው የጦር መሳሪያ ማስቆም ጥያቄ በራቸውን ዘግተው ከሩሲያ ወይም በወቅቱ ሶቪየት ኅብረት ብላ ከምትጠራው ሀገር ጋር ውረጅ እንውረድ ይዛዛቱ ነበረ። ዝተው ዝተው ግን አልቀሩም ነበረ። ፕሬዚዳንት ሮናልድ ሬገን በትዕዛዛቸውም አምስት ተከታታይ ሚሳኤሎችን ወደ ሶቪየት ኅብረት አስወነጨፉ። እኚሁ የሩሲያ ወታደርና የኒኩለር ቁልፉን ለመጫን የሰከንዶች ርፍራፊ የቀራቸው እኚሁ ግለሰብ ሁኔታውን በድንጋጤ ተመለከቱ። አሁንም ምንም ውሳኔ ይህንን ውሳኔ አያጠፋውም። የኒኩለሩ ተኩስ መካሄድ አለበት። ታዲያ የኒኩለሩን ቁልፍ ሊጫኑ በጣታቸውና በኒኩለሩ ቁልፍ መካከል የማይክሮሰከንዶች ሽርፍራፍ የቀራቸው እኚሁ የሩሲያ ወታደር ሚሳኤሎቹን ከአሜሪካ ምድር መተኮሳቸውንና ኒውክሌሩ ደግሞ በአጸፋው ከዚሁ ከሩሲያ ምድር አሊያም በሶቪየት ኅብረት ምድር መተኮስ እንዳለባቸው በኋላም የዓለም መጻኢ ዕድል ተያይዞ መጥፋት እንደሆነ የገባቸው እኚሁ ወታደር የተተኮሱትን ሚሳኤሎች አንድ በአንድ በዚሁ በሚሳኤል መርማሪ ሳተላይት መሳሪያቸው ላይ ባይናቸው ከ200 ወታደሮች ጋር አፍጥጠው እየተመለከቱ ካፋቸው እንዲህ የሚል ቃል ወጣም፣ ተሳስቷል፣ መሳሪያው ተሳስቷል፣ ሲስተሙ የተሳሳተ ነው፣ ይህ ተሳስቷል ሲሉ፣ እጃቸውን ወደ ኒኩለር መተኮሻ ቁልፍ ያመራውን ጣታቸውን ሰብሰብ እያደረጉ ይህን የተሳሳተ ውሳኔ እንዳይወስኑ ዓለምን ከጥፋት ለመታደግ ሲሉ ይህ የኮምፒውተር ሲስተሙ እንደተሳሳተ ለወታደሮቹ ተናገሩ። ዓለም ሊገባበት ከነበረው የኒውክለር ዝቃጭ ከፍተኛ ጥፋት ጎትተው የማውጣታቸውን መንገድ እየገለጹ ይህንን ዓለም ሊገባበት ከነበረው ጥፋት ዓለምን ጎትተው የማውጣታቸው መንገድና በሰከንዶች ማለትም በማይክሮሰከንዶች ርፍራፊ የውሳኔ ለውጥ በማድረጋቸው ዓለምን እንዴት እንዳዳኑ ይናገራሉ። የውስጥ መሻቴ አንዳች የጠቆመኝ ነገር ነበር። እጄን ብሰበስብ ዓለም ከሚመጣው ጥፋት ይድናል። የዓለም ሕይወት በሙሉ በጣቶቼ ላይ ነበር የሚሉት እኚው ግለሰብ ራዳሩ ፈጽሞ ምንም አይነት ስህተት አልነበረውም። በርግጥ ሚሳይሎቹ ከአሜሪካ ተተኩሰው ነበር። ነገር ግን መሳሪያው ተበላሸ በሚል ለወታደሮቹ በመንገሬ እኔም ዓለምን ከምጸጸትበትና ዓለምም ከሚጠፋበት መንገድ ድኗል ሲሉ ያስረዳሉ። ነገር ግን ይህ በሁለቱ ሀገራት አመራሮች መካከል ተጠባቂ የነበረው የኒውክለር ተኩስ ልውውጥ ለመከናወን አንድ ነጥብ ብቻ ሲቀረው ነገሩን በፍጥነት አብሰድ ስለው ከምንጩ ይዞት እስከሚጎትተው ዘመናዊ ሽሬ ዳፋው በቅስፈት የተረዱት ኮሎኔል ስትሪቮ ሲስተሙ የተሳሳተ መልእክት የላከው በሚል ውሳኔያቸው ብቻ የተወጠነውን የሚሳኤል ቅብብሎሽ ማሸነፍ ችሏል። በወቅቱ ሶቪየት ህብረት 35804 ተወንጫፊ ኒውክሌር የነበራት ሲሆን አሜሪካ በበኩሏ 23,305 ተመሳሳይ ተወንጫፊ የኒውክለር አረር ታጥቃ ነበረ። ይህ ታዲያ በሁለቱ ሀገራት መካከል የሚካሄድ የኒውክለር ተኩስ ልውውጥ ዓለምን ወደ ዝቅጣጭና ወደ እልቂት እንደሚያመራት እርግጥና የታመነ ነበረ። እንደ አውሮፓውያን የዘመን አቆጣጠር 1979 የኮንግረስ የቴክኖሎጂ ምዘና ጽሕፈት ቤት ያወጣው ዘገባ እንደሚያሳየው ሶቪየት ሕብረት ያላትን የሚሳኤል አቅም በአሜሪካ ላይ በወቅቱ ፈትሻው ቢሆን ኖሮ ማለትም በዚያ የውትድርና ቦታ ላይ እኒው ኮሎኔል ተቀምጠው ባይሆኑና በማይክሮሰከንዶች ሽርፍራፊ ውሳኔያቸውን አይ ይህንን የሚሳኤል ተኩስ በትዕግስት ላሳልፈው ብለው አሰበው ባይሆንና ቁልፉን ተጭነው ቢሆን ኖሮ ሶቪየት ህብረት ከ37 እስከ 77% የሚሆነውን የአሜሪካን የህዝብ ቁጥርና እስከ 80% የሚሆነውን የአውሮፓ ህዝብ እንዲሁም ከግማሽ በላይ የሚሆነውን የአፍሪካን ነዋሪ ጭዳ ያደርግ እንደነበር በኋላም በጥናት ተረጋግጧል። ነገር ግን የእነዚህን የ288 ሚሊዮን የዓለም ሰዎች ሕይወት አቅጣጫ በአንድ ሰው ውሳኔ ያውም በአንድ ሰው ጣትና ጭንቅላት ላይ ብቻ የተመሰረተ ሆኖ አልፎ ነበረ። ነገር ግን ዛሬም ታሪክ በማይረሳው ውሳኔያቸው ኮሎኔል ፔትሮቭ ይህንን ውሳኔ በማጠፋቸው ዓለም ከተቃጣባት የሞትና እልቂት ልትተርፍ ችላለች። እኚው ኮሎኔር የአምስቱን የአሜሪካ የሚሳኤል ተኩስና ትንኮሳ ታክሰው ባያሳልፉት ኖሮ ሊከሰት የነበረው የሚሳኤል እልቂት ይዞት የሚመጣው ጦስ ይህ ብቻ አልነበረም። በቀጥታ በፍንዳታው ከኒውክለሩ ፍንዳታ የሚረግፉ ሰዎች በተጨማሪ ግጭቱ የዓለምን የሙቀት መጠን አስተጓግሎ የማይቀር ነውና በመቶ ሚሊዮኖች የሚቆጠሩ በርካታ ሰዎች ከጥግ እስከ ጥግ ይረግፉ ነበረ። ዓለም አቀፍ የኒውክለር ጦርነት መከላከል ላይ የሚሰሩ አጥኔዎች ይህ ሊመጣ የነበረው በረሃብ ምክንያት ሊሞቱ የሚችሉ ሰዎችን በአሃዝ ቁጥር ሲገልጹ ከሁለት ቢሊዮን የሚበልጥ የዓለማችን ሕዝብ ረግፎ ዓለም ኦናቶን ነበር ይላሉ ሲያስረዱ፣ ይህ በማይክሮ ሰከንዶች ሽርፍራፊ የተወሰነው የኮሎኔል ፔትሮቮ ውሳኔ ቀላል አልነበረም። አሜሪካ ራሷ ሊመጣባት የነበረው ጥፋት ቀርቶላታል። ዛሬም ድረስ እኚሁን ሰው ገድል የፈጸሙት ስትል ታስባቸዋለች። እንዲሮፒያን የዘመን አቆጣጠር 1984 ኮሎኔል ፒትሮቮ የወትደርናውን ዓለም በመተው የሶቪየት ህብረት ቅድመ ማስጠንቀቂያ ሥርዓት ባዘጋጀው የምርምር ተቋሙ ውስጥ ሲሰሩ ቆይተው የተዳር አጋራቸው በካንሰር ሕመም እስከተጠቁበት ጊዜ ድረስ በዚያው አገልግለው በጡረታ ዞር እንዲሉ ተደርገዋል። ኮሎኔል ፒትሮቮ የዓለም ሕዝብ ከኒውክለር አርማጌዲዮን በመጠበቁ ረገድ ለዓለማችን ያበረከቱት አስተዋጽኦ ቀስ በቀስ በማደብዘዝ ራሳቸውን ለመመገብ ድንች የሚያመርቱ ገበሬ እስከመሆን የደረሱ ነበሩ። በኋላም ጡረታ በወጡባቸው ዘመናት ታሪካቸውን የሚተርክ ዘ ታይርድ ኮማንደር ኦፍ ሶቬት ሚሳይል ዲፌንስ በሚል ርዕስ የተጻፈ ታሪካቸው እንደ ኤሮፓያን ዘመን አቆጣጠር 1998 ለንባብ ሲበቃ ይህንን የዓለማችንን ባለውለታ ለማመስገንና ለመዘከር ዳግም ይህ መጽሐፍ መንገድ ጠርጎ ነበር። ከዚያም በመቀጠል የተለያዩ ዓለም አቀፍ ሽልማቶችን በተለያዩ ጊዜ የወሰዱ ሲሆን ዘሜን ሁ ሴቭድ ዘ ዎርልድስ በተሰኘው ርዕስ የተሠራው ዓለምን ከጥፋት ስለታደገ አንድ ሰው የሚያጠነጠነው ዘጋቢ ፊልም እንደ ታሪኩ ባለቤት ለመሥራት ወደ አሜሪካ ባደረጉት ጉዞ ሚንትማርክስ ሚሳኤል ናሽናል ሂስትሪ ሳይት ጎብኝተዋል። እንደ ኤውሮፓውያን የዘመን አቆጣጠር ሜ 2007 አካባቢውን ጎብኝተው የእሳቸው የማይክሮሰከንዶች ውሳኔ ይህን ያክል ለውጥ ማምጣቱ በእጅጉ እያስደሰታቸው ዓለም የሰከንዶች ሽርፍራፊ ምን ያክል ለውጥ እንደምታመጣ ተረድቶ በትዕግስት ሁኔታ? ሁኔታዎችን ይመልከት ሲሉ መምከራቸው በታሪክ ድርሳናቸው ላይ ተጽፎ ይታያል። አለማችን እኮ ያልተወራላት እንጂ ያልተደረገባት ምንም ነገር የለም። የዛሬው ፕሮግራማችን ይህንን ይመስላል። ሀሳብ አስተያየታችሁን እንደተለመደው ኮመንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ ያበቃው፣ መልካም ጊዜን ተመኘው።